ሆድ ያባውን ብቅል ያወጣዋል እንደሚባለው፣ ምንም እንኳን ስራ ቢሆንም ሀይሚዬ እስከ ዛሬ በውስጧ ደብቃና አፈና የያዘችውን እውነት ለኛም ጥያቄ የሆነብን ነገር ዛሬ በግልጽ አማርኛ ታተናግራለች። ቤተሰቦች ላይክና ሼር እያረጋችሁ ቪዲዮ ሙሉ ለማየት ሞክሩ። ዛሬ እንግዲህ ብሩኬና ሀይሚ እንደዚሁም ሊንዳ አብረው መጥተዋል። ሀይምዬ ትናንትና አይታችኋል። ስሜን እንዳጠራ እያለች ነበረ ብሩኬ። ብሩኬ ደግሞ ምንዳመጭ አለ ስምች እንጠራለሁ እያለ ደጋግሞ ስማን ሲጠራት ሁላ ነበረና ዛሬ ለዛ ምላች ፈልጋለሁ እንደዚሁም ደግሞ ያለውን ነገር በደንብ ማወቅ ፈልጋለሁ ብላ ብሩኬን ስጠራው፣ ብሩኬ ደግሞ ያው ሊንዳ ንዞን የመጣው ምክንያቱም ሊንዳ የመጣችው ዋንኛ ስሮዋ ምንድነው ሀይሚ ለማናደድ እና እንዲቀና ለማድረግ ነው። ብሩኬ እየተጠቀመ ያለው ግን እንደኔ ማለት ነው። ብሩኬ ራስን ባታስገምት ማለት፣ ሴቶችን በመቀያየድ ዞ በመምጣት በመተሻሸት፣ በመተቃቀፍ ሌላ ስሜት ውስጥ ወይንም ደግሞ ደስ ማይል ስም እንዳይሰጥ በመጀመሪያ ራስን ጠብቅ። ሀይሚ በቂ ናት ብዬ ነው ማስበውኝ እና እንግዲህ ዛሬ ሀይሚዬ ያበሳጫት ነገር አንደኛ ስሙን ከእሷ ጋር ስሟን ከእሷ ጋር ሆኖ ከሊንዳ ጋር ሆኖ የሀይሚን ስም መጥራቱ፣ ሁለተኛ ደግሞ ስለ አራቱም ልጆች አውርታለች። ያው አራቱ ልጆች አካፍኝ እያለ ነበር። የጨረቃ ፋሚሊዎች ጎበዝ ናችሁ። አራቱ ልጆች ከፋፍላችሁ፣ ሁለቱን ሴቶች ለብሩኬ፣ ሁለቱን ሴቶች ደግሞ ለሀይ ወንዶች ደግሞ ለሀይሚ ሰታችሁ አይቻለኝ፣ በመኪና ምናምን እያሽከረከሩ ነገር ግን ሀይሚዬ ስለ አራቶቹ ልጆች እያወራ ነበረ። ስለ አራቶቹ ልጆች ብሩኬ ግድ ቢሰጠው ኖሮ እኔ ከስቼ በአጥንቴ እንዲሄድ አያደርገኝም ነበር ብላ በጣም ተበሳጭታለች። ሲቀጥል ያው ልጆችን ከፍዬ ለማንም አልሰጥም አይምዬ ዛሬ ማለት ነው። በጣም በትኩረት ሰምቻትኝ ውስጥ የኔ ነካኝ ነገር ምንድን ነው? ቤተሰቦቼ ብሩኬ ይችን ሴት ይዞ ሲመጣ እንዴት ቶሎ ፍቅር ያዘው? እኔ ከሱ ጋር ከአንድ አመት በላይ አብሬ አሳልፍ ያለውኝ ይህን ሁሉ ጊዜ ስንጓዝ ግን ብሩኬ ከእኔ ፍቅር አልያዘውም እያለች ነበረ። ብዙዎቻችን ይሄን ጥያቄ ጠይቀን እናውቃለን። ብሩኬ ለምንድን ነው ለሀይሚ ፍቅሩን የማይገልጸው? ታዝቤም አውቃለሁ ከዚህ በፊት ታውቃላችሁ፣ ከማሄ ጋር ፎቶ የተነሳ ጊዜ ማለት ነው እኛና ከሀይሚ ጋር ፍቅረኛሞች አይደለንም፣ በቃ ፍቅር በግድ አይደለም ምናምን ብሎ ሲናገር ነበረ ብሩኬ በግልጽ አማርኛ ግን በዛን ሰዓት ሀይሚ ያስታውቅባታል፣ ብሩኬን እንደምትወደው ብዙ ጊዜ እኛ ነን መሰለኝ ሀይሚና ብሩኬ እንዲፋቀሩ፣ አንድ እንዲሆኑ፣ እንዲጋቡ የምንፈልገው እና ሀይሚ ዛሬ ያው በሰበቡ መምሬ የተሳሙ ነው ተሳቡ የሚባል ተረት አለ። በዚሁ እንትን ብላ እውነቱን አውጥታ የተናገረች ብሩኬ መቼ አንድ አመት ሙሉ ከእኔ ጋር ፍቅር ያዘው እያለች ነበር እና በጣም ተሰማይ ቤተሰብ ታውቃላችሁ፣ ማለት ሴቶች እንታገሳለን። ብዙ ጊዜ ሀይሚም ሰሞኑን ያነጫነጫት ነገር ያ ነገር ይመስለኛል። የምር ብሩጌ ምናልባትም ጊዜ እየጠበቀ ነው እየተረጋጋ ነው፣ የሆነ ሰዓት ላይ ፍቅሩ ለሀይሚ ይነግራታል ምናምን በሚል ነበረ ብዙዎቻችን ስንጓጓም ስንጠብቅም የነበረው ነገር። ግን ሀይሚ እውነቱን አምታ ተናግራለች። ያው እስከዛሬ ብሩጌ ከሀይሚ ጋር ምንም አይነት ፍቅር እንደሌለበት ነው የተናገረችውኝ። ሲቀጥል ደግሞ ዛሬ ሀይሚዬ ከሊንዳ ጋር እንደሚመጣ ጠኛ ነበረች። ሌላው ደግሞ ያው ብቻውን ማውራት ትፈልግ ነበረ ገባችሁ? ብሩቄም ብቻውን ይችን ሴት ወደዛ በላትኝ ወይም ደግሞ ካንተ ጋር ብቻውን ካንተ ጋር ብቻን ማውራት ስለምፈልግ እባክሽ ጅልኝ ሁላ እያለች ነበረ። ልጅቷ ግን አይናውጣ ነገር ናት፣ ልጥፍ የምትል አይነት ልጅ ናትኝ። በእርግጥ ይች ልጅ አርቲስት ናት፣ የዳኒ ጓደኛ ናት፣ ብዙ ስራዎችን ሰርታለች። ሲቀጥል ደግሞ ያው ራቁቷ መሄድ ልማዷ ነው። ቤተሰብ እዚህ ጋር ለምን ራቁትሽ ሄድች ምናምን እያሁኔ ከትናንት ጀምሮ ከዚህ በፊት ስለማላቃት ነው እየተናገርኩ ነበረ። ግን አንዳንድ ነገሮችን አየሁኝ። በቃ ልማዷ ልምዷ ስለሆነ ነው በሚል ልለፋት፣ ምንም ልሰድባት ምንም ልላትም አልፈልግም። ሲጀመር እኔ ተሳዳቢ አይደለሁም። እና ግን ያው ብሩኪ ልጅቷ ታሳድግልን ያለች ልጆችን ስጪ ምናምን እያለ እየቀለደ ነበር ከሀይሚ ጋራ። ሀይሚዬ ደግሞ ልጆቼ ያንተ ስጦታ ቀሚስ ወይንም ቸኮሌት እቃ አደሉም። ልክ ቲክቶክ ላይ እቃውን ከፍለሽ ወይንም ደግሞ ሙሉ የሰጠሽን ስጦታ መልሽ እንደተባለችው ማለት ነው። አልሰጥም ስትል ልጅቷ ማለት ነው። ሰፍ ብላ እኔ ይሰጠሃለሁ አላለችም። አቤት ማፈሪያ! ኧረ ሴት አይደለች፣ ተረጋጊ እንዴህ ሀይሚዬ እያለጅሽ እኮ ነበረ የምር አጠገቧ ቆመሽ ማለት ነው። እጥብ አድርጋ እኮ ነው ሀይሚያ ሳጣሽ ከገባሽ ማለት ነው። እኝና ተሽኮረመሚ ያለሽ እንደ ሴቶቹ አለቻትና ማለት ነው። ሀይሚዬ ሊንዳን አው ስትል አረ እኔ እኮ እንድትሽኮረመሚ እንደ ሴቶቹ ምንድ ነው እድል እየሰጠች ነበር። ብቻ በአጠቃላይ ሀይምዬ ዛሬ ሊንዳ ነጥባር ጋ ያሰጣቻ ስላችሁ፣ በጎን ነው በሙድ ነው አሽሙር ታቃላችሁ፣ ቤተሰብ በአሽሙር ማለት ነው። ጠቅ ኩርኩም የምታደረግ ነገር ታቃላችሁ። እንደዛ ነበረ። ብሩኬም ያው ተሳክቶለታል ብዬ አስባለሁ። ሀይሚን የማብሸቅ ስራው ተሳክቶለታል። ሀይሚዬ ዛሬ ተናዳለች። ውስጧ ያሉ ጥያቄዎች አሉ። አሪፍ ይዘገያል እንጂ አይቸኩልም እያለች ነበር። ይሄ ማለት ምንድን ነው? ሀይምዬም ከሌላ ሰው ጋር የምንጣት አላማ አላት፣ ቤተሰብ ማለት ነው። እንገና ይቀጥላል ነገሩ። ጉዞ፣ በጣም ረጅም ጉዞ የሚጓዝ ይመስለኛል። እና የሀይምዬ ልደት ነገ ነው። በመጀመሪያ እንኳን ተወለድሽ የኔናት፣ ረጅም እድሜ ተመኘውልሽ። ሲቀጥል ነገ ብሩኬ አሪፍ ስጦታል ሀይምዬ ይዞላት ይገኛል። ሊንዳም ትገኛለች። ቤተሰቦቼ እንደገና እነዳንም ይመጣሉ ይሄን ስላችሁ በምክንያት ነው። ለምን ይቺ ሊንዳ ማለት የዳኒ ጓደኛ ናት። ያው ኢትስ እንድን እስርስር ያለ ነው የሚሰሩት ስራ ማለት ነው። እና ግን ቤተሰቦች ያው እንደምናውቀው ስራ ነው፣ ግን አንዳንድ ጊዜ ስራም ቢሆን የሚመጥነን ስራ ነው መስራት ያለብን። ስማችን ራሱ ሜይ ቢ ነገ ሀይምና ብሩጊ አይታወቅም እኮ ትልቅ ደረጃ ወይንም ትልልቅ ቦታ ላይ እንድትሰሩ ልትጋበዙ ትችላላችሁ። ይሄ ማለት ደግሞ ምንድን ነው? ዛሬ የምትሰሩትን ስራ ቫሊዩ አለው። በነገራችሁ አሁን የምታረጉት ነገር፣ የምትሰሩት ስራ ለቀጣይ ህይወታችሁ ትልልቅ ቦታ ላይ እንድትጋበዙ እንድትሰሩ እድልም ይፈጥራል፣ እድልም ይዘጋል። አልገባችኋልን? ይህን ምለው ምንድን ነው ብሩኬ የማይመጥን ቦታ ላይ አትዋል። ዛሬን አይደለም ማየት ያለባችሁ። ገና እናንተ ወጣቶች አንድ ፍሬ ልጆች ናችሁ። ገና ረጅም ጉዞ ይጠብቃችኋል። ገባችሁ አይደል? በዛን ሰዓት የሆነ ቦታ ላይ ትልቅ ቦታ ላይ ለመጋበዝ ሰው ቢፈልጋችሁ ቢመርጣችሁ፣ ዛሬ የምታረጉት ነገር ዋጋ ስለሚያስከፍል፣ ሴት እያያዛችሁ፣ ወንድ እያያዛችሁ ባትመጡ ሃይሚና ብሩኬ። በቃ ወደ ቀጣይ እናንተ እኮ ተለያይታችሁ አትለያዩም። ሜቢ ብሩኬም ደግሞ በጊዜ ብዛት ሀይሚ እየታገሽ ፍቅር ግድ ነው ይዘዋ ምንድን ነው የማይዘው? ይሄን ሁሉ ጊዜ አሳልፋችሁ፣ ያ ሁሉ መተቃቀፍ፣ ያ ሁሉ አሪፍ ጊዜ ማሳለፍ፣ ስጦታ መሰጣጠት፣ አብሮ ማምሸት፣ አብሮ እራት መብላት፣ ዱባይ ድረስ ሄዶ መዝናናት፣ እነዚህ ሁሉ ዝም ብለው ነበሩ እንዴ? ለኛ እኮ ዝም ብለው አይደሉም። እናንተ የምታሳዩን ነገር ከጓደኛ ያለፈ ነገር ነው። ገባችሁ አደለ? እና ሀይብዬም ማይክ ፋሽ ብሩኬም፣ አንድ ቀን ነገሮችን አስተካክሎ ይመለሳል ብዬ አስባለሁ። ያ ወንድና ሴት በነገራችን ላይ አንድ አደለም። የሴት ልብ አንድ ነው፣ አንድ ሰው ላይ ብቻ ነው ትኩረት የሚያደርገው። ወንዶች ደግሞ ሜቢ ነገ የተሻለ ከዚህ ሴት የተሻለ በሚል ያው ታቃላችሁ፣ ቦታ ያስቀምጣሉ፣ ቦታ ሰፋ ያለ ቦታ ያስቀምጣሉ። እና ቶሎ አይወስኑም ለማለት ያክል ነው። ሀይሚዬ፣ ተረጋጊ ነገ ልደት ሽንባሪ ሁኔታ አክብሪ፣ እያለች ነበረ። የዳኒ ጓደኛ ናት። በቃ ብሩጌ፣ ሶሲንም ቀማህ እንደገና ሊንዳንም ቀማህ፣ እግዚአብሔር ያጽና ልብህን ያበርታው እያለች ዳኒን እያጽናናች ነበረ። ሀይሚዬ፣ አንተ ብቻ አይደለህም፣ እኔም የሞራል ውድቀት ደርሶብናል። አይ ሀይሚ ይላችሁ ቤተሰብ እዚህ ገባ አንዱ ግን ማለት ነው። የራሳችሁ ጉዳይ ሴት አንጠልጥሎ እንደ ቦርሳ ይዘህ መሽከርከር ልማድህ ነው ትላለች፣ ብሩኬ ማለት ነው። እና አንቺን ቦርሳ ነበር ሲላት፣ ኧረ እኔ ያንድ ዓመት ቆይቻለሁ አለች። ለካ ሻንጣ ነሽ አላላትም። ከዛ ይቀጥልና ማለት ነው አልፈልግህም፣ የራስ ጉዳይ ምናምን ትልና ዞር ትልና ደግሞ ምንድነው እኔም የሞራል ውድቀት ደርሶብኛል ትላለች ማለት ነው። ሀይሚ የምናውቅሽ ወንዶች ይዘሽ ምናምን ስትመጪ አይደለም። አሁንም እያልክ ያለሁት ምንድነው ቤተሰብ ይገባችኋል ሌላ ሰው ጋር እንዳት መጫ ደራሽ እንስልሽ ከብሩኬ ውጪ ማለት ነው እንደዚሁ ባላችሁበት ቀጥሎ ብሩኬም ሊንዳን ወደ መጣችሁበት መልሰህ ከሀይሚ ጋር እናልን። ምክንያቱም ብዙ ጊዜ አንተ ነህ ይዘህ እየመጣ ያለው ሶሲንም ብታመጣው አንተ ነህ። ያው ፕራንክ ቢሆንም ማለት ነው እኛና ሊንዳንም እንደዛው ተመሳሳይና ሀይሚ እየጠበቀች ነው። አሁን ግን እየዛተች ነው። እኔም አደርገዋለሁ እስከዛሬ እስከ ዛሬ ስትመጣ ማለት ነው ልትታረቅ ስትመጣ እምትናደድብህ ስለምትወድ ነው። ሌላ ነገር የለውም። ቤተሰቦች ዛሬ አያችሁ አይደለ? በቃ ልጅቷን ማየት አትፈልግም። ከብሩኬ ጋር መሆን የምትፈልገው ምን ምን ነገር አግኝቼ ከብሩኬ ጋር ልጣላ ልጨቃጨቅ ነው የምትለው ሀይሚ ዛሬ እንዳየወት ከሆነ ማለት ነው። ለማንም ጉዞ ወደፊት ነው። ቤተሰቦች ያው ስራ ነው እንደምታውቁት። ተለያይተው አይለያዩም፣ ግን ደግሞ በስራ መካከል ያልተገቡ ቃላቶችን ይጠቃቀማሉ። ገባችሁ? ቃላቶች ደግሞ ከልብ ላይ የሚጠፉ ነገሮች አይደለም፣ ልብ ይሰብራሉ። ና ያልተገባ ቃላት አትጠቃቀሙ፣ ከእናንተ የማይጠበቅ ነገር ማለት ነውና ለማንም ጉዞ ወደፊት እያልኩ ቤተሰቦች በባይ